ሰላም ጤና ይስጥልኝ። ተከበራችሁ ታዳሚዎቻችን ከአገር ውስጥና ከአገር ውጭ የተመራረጡ ዜኖችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎች ላስታውሳችሁ። በእስራት ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውና ጠበቆቻቸው ተናገሩ። ወደ ውጭ ጎራ ስንል የሶማሊያ ፕሬዝዳንት አሳሽ ሼክ ማማለ ዘልፈዋል የተባሉ ቲክቶከሮች በቁጥጥር ስር ላይ ውለዋል። በጃፓን በርካታ ሴቶች ከመቶ ዓመት በላይ የሚኖሩበት ምስጢር ምንድን ነው? በዝርዝር እንመለከተዋለን። ሰብስክራብና ላይክ እያደረጋችሁ አባርታቱን ቀጥታ ወደ ዜና አምራችሁ አብራችሁን ቆዩ። በስራት ላይ ያሉት አቶ ክርስቲያን ታደለ በጠና መታመማቸውን ቤተሰቦቻቸውን ጠበቃቸው ተናገሩ። ሰኞ ለተታስሮበት ወደሚገኝበት የቃሊቲ የቃሊቲ ማረሚያ ቤት ሄዶ እንደጎበኙ የገለጹ ጠበቃው ሰለሞን ገዛኝ አቶ ክርስቲያን ታደለ በቅርቡ ቀዶ ሕክምና ከማድረጋቸው ጋር ተያይዞ ህመማቸው እየተባባሰ መምጣቱን ገልጸዋሉ። የአቶ ክርስቲያን ታደለ አንድ ቤተሰብ አባል የሆኑት አቶ ክርስቲያን ታደለ ከወራት በፊት በሆስፒታል ውስጥ ቀዶ ሕክምና ማድረጋቸውንና በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጋቸው አሁን ላሉበት ሁኔታ እንዳበቃቸው ተናግረዋሉ። አቶ ክርስቲያን ታደለ የአማራ ብሔራዊ ንቅናቄ አብን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ነበሩ። በአማራ ክልል የተፈጠረውን የጸጥታ መደፍረስን ተከትሎ የአስቸኳይ ጊዜ አዋጅ ከተደነገገ በኋላ በቁጥጥር ስር ላይ የዋሉት አቶ ክርስቲያን ታደለ በእስራት ላይ ያለው የአለመከሰስ መብታቸው ተነስቶ ላለፉት ሁለት ዓመታት በእስራት ላይ ይገኛሉ። ፍርድ ቤቱን ለረፍት ዝግ በመሆናቸው ብዙም እንደማይገናኙት የተናገሩት ጠበቃው ሰለሞን ደና ለመሆናቸውን ከሰሙ በኋላ ወደ ማረሚያ ቤት ሄዶ አቶ ክርስቲያንን ባገኙት ጊዜ በእጅጉ ታሞና ደካክሞ መመልከታቸውን ጭምር ተናግረዋል። ጠበቃው አክሎ ቀዶ ሕክምና ከተደረገ በኋላ ክትትልና ምግብ ጨምሮ አስፈላጊ እንክብካቤ በተገቢ ሁኔታ አለማግኘታቸው በጤና ሁኔታቸው ለተጽዕኖ እንዳሳደረን ጭምር ተናግረዋሉ። ስማቸው እንዲጠቀስ ያልፈለጉት የአቶ ክርስቲያን የቤተሰብ አባል የሆኑት ለአቶ ክርስቲያን በሕክምና ላይ ሆነው በፍርድ ቤት የተፈቀደላቸውን ለህመማቸው ተስማሚ የሆኑ ምግቦችን ማስገባት እንዳልተፈቀደላቸው ተናግረዋሉ። ከዚህ ባሻገር አቶ ክርስቲያን ጨምሮ በሽብርተኝነት ተከሰው ማረሚያ ቤት የሚገኙ የምክር ቤት አባላትን ለመጠየቅ ወደ ማረሚያ ቤት መራበት ወቅት እንግልትና መጉላላት ይደርስብናል ሲሉ ተናግረዋል። አቶ ክርስቲያን ታደለ ከወራት በፊት ቀዶ ሕክምና ተደርጎላቸው እንደነበረ ቤተሰቦቻቸው እና ጠበቃቸው የገለጹ ሲሆን በወቅቱ ተገቢ ሁኔታና ክትትል አግኝቶ ሳያገግም ወደ እስር ቤት እንዲመለሱ ተደርጓል ሲሉ ቤተሰቦቻቸው ቅሬታቸውን አሰምተዋል። የአቶ ክርስቲያን ቤተሰቦች እንደሚሉት ከሆነ አቶ ክርስቲያን ያሉበት ሁኔታ አሳሳቢ ሲሆን ለመንቀሳቀስና ጠያቂዎቻቸውን እንኳን ለመናገር አዳጋች በሆነበት ሁኔታ ላይ ይገኛል ሲሉ ተናግረዋል። በተጨማሪ ወደ ማረ ቤት ከተመለሱ በኋላ ለማጋገም የሚያስፈልጋቸው አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድ ሁለቴም አጥሚቱ ይዘን ተመልሰናል ስሉ ተናግረዋል። የሶማሊያው ፕሬዚዳንት አሳ ሼክ ማማለስ ዘልፏል የተባሉ ቲክቶከሮች በቁጥጥር ስር ዋሉ። የሶማሊያው ፖሊስ ፕሬዚዳንት አሳ ሼክ ማማለ በዳንስ ቪዲዮዎች ዘልፏል ያለቻቸውን አራት ቲክቶከሮችን በቁጥጥር ስር ዋሉ። በርካታ ወጣት ሶማሊያውያን በአውሮፓ አቆጣጠር በ22 በተካሄደው ፕሬዚዳንታዊ ምርጫ ወቅት ለእንቅስቃሴ የዋሉ ሙዚቆችን በመጠቀም ግጥምና ዘለፋን በማካተት ሲደንሱ ታይተዋል ተብለዋል። ፖሊስ ተጠርጣሪዎችን በማረሚያ ቤት እንደሚገኙ በመግለጫቸው ላይ ገልጾ ክስ ይመሰረትባቸዋል ብለዋል። ቲክቶከሮችን በቁጥጥር ስር ላይ ከዋሉት ጀምሮ ምንም አይነት አስተያየት አልሰጡም ተብለዋል። ከቅርብ ጊዜ ወዲህ በርካታ የአገሪቷ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጎሳ ተኮር ስድቦችን በማሰራጨትና በቲክቶክ ላይ እንቅስቃሴ በማደግ ወይንም ይህ ስነ ምግባራዊ የሆኑ ይዘቶችን በማሰራጨት በቁጥጥር ስር ላይ እንደዋሉ ተናግረዋል። ይህ ግን ከፍተኛ ስልጣን ላይ ካሉት ፖለቲከኞች ጋር በተያዘ የመጀመሪያ እስራት ነው ተብለዋል። በ2016 ዓ ም ናሴ ወር ላይ ህዝባዊ ዓመፃን በማንቀሳቀስና የስነ ምግባራዊ ድርጊቶችን በማሰራጨት በሚል ክስ ሰባት ቲክቶከሮች በሞቃዲሾ የሚገኝ ፍርድ ቤት የስድስት ወራት እስራት ተፈርዶባቸው ነበረ። ባለሥልጣናት በቅርቡ በተለቀቀው ቪዲዮ ላይ የታዩት ነገሮች በሱማሌ የወንጀል ህግ መሰረት ጥፋት ነው ተብለዋል። የመጀመሪያ ቪዲዮ ከቲክቶክ ላይ የተሰረዘ ቢሆንም ቲክቶክ ጨምሮ ሌሎች በማህበራዊ ሚዲያዎች ላይ በስፋት ተሰራጭቷል ተብለዋል። የፖሊስ ቃል አቀባይ ጄራል አብደልፋቲ አደና በተመሳሳይ ብሔራዊ ተቋማት ወይም መሪዎችን በሚያዋርድ ተግባራት ላይ የሚሰማሩ ማንኛውም አካል ህግ ፊት ይቀርባል ስሉ አስጠንቅቀዋል። የቲክቶከሮች መታሰራቸው በማዕወር ሚዲያዎች ላይ በተለያዩ ደግሞ ቲክቶክ በሶማሌ ስላለው ሚና ዳግም ክርክር አስነስተዋል። ከዚህ ቀደም ሲል በማዕወር ሚዲያዎች ላይ በሶማሌ ፖለቲካ ውስጥና የዕለት ተዕለት ማህበራዊ ህይወቶች ውስጥ ላይ ስላለው ሚና ሰፋ ያለ ክርክር ተካሄዶበት ነበር። ቲክቶክ ላይ በወጣበትና የሶማሌ ዲያስፖራ ዘንድ በስፋት ፖለቲካ ላይ አስተያየት ለመስጣትና ትችት ለማቅረጥ ጥቅም ላይ ይውላል ተብለዋል። በርካታ ሰዎች የንግድ ሥራቸውን ለማቀላጠፍ እንዲሁም ለመዝናናት ይገለገሉበታል። በአውሮፓ አጣጠ በ23 መንግሥት ማኅበራዊ ሚዲያዎች ላይ ለብሔራዊ ደህንነት ስጋት መሆኑን፣ ሐሰተኛ መረጃዎች ይሰራጫሉ፣ እንዲሁም ማኅበራዊ ነሥነ ምግባራዊ ስቶቻችን ይቀረናል ይታገድልን ብሎ ነበረ። በወቅቱ ከሕዝብ ከፍተኛ ሆኖ ተቃውሞ በመንቀሳቀስ እገዳ ሊጣል አልቻለም። በጃፓን በርካታ ሴቶች ከመቶ ዓመት በላይ የሚኖሩበት ምስጢር ምንድን ነው? የጃፓን መንግሥት ዕድሜያቸው ከመቶና ከዛ በላይ የሆኑ ዜጎች ቁጥራቸው ከአንድ ሺህ በላይ መድረሱን አስታውቋል። ይህ ቁጥር በአገሪቷ ታይቶ የማይታወቅና እንደ ክብረ ወሰን ተመዝግቧል። ለ55 ዓመታት በተከታታይ አዳዲስ ክብረ ወሰኖችን እያስመዘገቡ የወጡ የጃፓን የዕድሜ ባለጸጎች እስከ ናሴ ወር መጨረሻ ድረስ 99763 እንደነበሩ ሀርብ ዳታ የአገሪቷ የጤና ሚኒስተር አስታውቋል። ከዚህ የዕድሜ ባለጸጎች መካከል 88 በመቶ የሚሆኑት ደግሞ ሴቶች ናቸው። የጤና ሚኒስትሩ ማዕከሉ ረጅም ዓመታት የኖሩት 87784 ሴቶች ሲሆኑ 11979 ወንዶች ናቸው። ስለዚህ እንኳን ደስ አላችሁ ስኑ ተናግረዋል ለረጅም ዓመታት ለማህበረሰቡ ዕድገት ላበረከታቸው ተስታውሶ በጣም እናመሰግናለን ሲሉ ተናግረዋል። ጃፓን ረጅም እድሜ በሚኖሩ ሰዎች ቁጥር የምትታወቅ ሲሆን ምንም እንኳን አንዳንድ ጥናቶች ቢቀረንም በዓለም ላይ ረጅም ዕድሜ የመኖር ምጣኔ ከፍተኛ ከሆኑባቸው ሀገራት መካከል ቀዳሚ ናት። ይህ ብቻም ሳይሆን በዓለም ላይ በፍጥነት እያረጁ ከሚገኙ ማህበረሰቦች ከሚገኙበት ሀገራት መካከልም አንዷ ናት። ኢናማ የአመጋገብ ስርዓት ያላት ግን ዝቅተኛ የወሊድ ምጣኔ ያለባት ሀገርም ጭምር ናት። በጃፓን ረጅም ዕድሜ የኖሩ ሴት ሲሆኑ 114 ዓመታት የዕድሜ ባለጸጋ ሆነዋል። 111 ዓመታት በመኖር ደግሞ ከብሩሰን የተከተሉት ደግሞ ወንድ ናቸው። ይህ ቁጥር ይፋ የሆነው መስከረም አምስት ከተከበረው የጃፓን በዕድሜ የገፉ ሰዎች ቀን ቀደም ብሎ ነው።